ውሃ ውስጥ ወይም ባህር ውስጥ እንደሚያስገባ አምሳያ ቢሆን እንጂ ዱንያ ከአኼራ አንጻር አይደለችም ይላሉ ፈለንዙር ቢማተርጃ ይላሉ ፈለንዙር ይመለከት ቢማተር ምን ይዛ እንደምትወጣ ምን ይዛ እንደምትመለስ ጣቱን ይመለከት እስኪያት ይላሉ አንዳችን ካለን ጣት ውስጥ ወደ ባህር አስገብተን ስናወጣ ያች ጣታችን ምን ያህል ጠብታው ውሃ ይዛ ትወጣለች እሱ እንግዲህ ሁላችንም የምናውቀው የሆነ ነገር ነው፣ አይደለም ባህር ላይ አንድ ብርጭቆ ላይ እንኳ እጃችንን አስገብተን ስናስወጣ ምን ያህል ውሃ ይጎላን የሚለው ነገር ራሳችን ተጅሪባት መውሰድ እንችላለን። እና ዱኒያ የምትባለው ነገር የዚህን ያህል ነው። ነዓም፣ ሙሳራ ያስፈልጋል። ዱኒያ ላይ እስካልን ድረስ መሽቀዳደም ያስፈልጋል። ግን ከምንፈልገው በላይ ወይም የምንፈልገውን ነገር ለማግኘት ወደ ሓራም ነገር መግባት አይፈለግም ማለት ነው። ና የዱንያ ፍቅር ይዞን አኺራችንን ሊያስረሳን አይገባም። ታዕዚሙ ላኺራ ወሻእኒሃ ነው አኺራ ከባድ እና ከፍ ያለች ለመሆኗ የሷን ነገር በጣም ትልቅ መሆኗን ይገልጽልናል። ሓዲሱ ወተሕቂሩ ዱንያ ወሻእኒሃ የዱንያ ነገራቶች ዝቅ ያለ ለመሆኑ ዱንያ የምትባለው አገር ምንድን ነው? ናም

ሐዛ ተምሲሉ ለተቅሪብ ነው ይላሉ። ይሄ ገለጻ ለማቀራረብ የሆነ ነገር ለማመሳሰል ጠጋርጎ ሰዎች እዚህ ላይ እንዲገባ የተደረገ ነው። ወኢላ አኺረቱ አዕዘሙ ሚነል በሕር ነው ይላሉ። ካልሆነማ ነገሩማ አኺራ የሚባለው ነገር በጣም ግዙፍ ነገር ነው። ትልቅ የሆነ መስተንግዶ ያለበት ሀገር ነው። በባህር ሊመሰል አይችልም። ከባህርም በላይ ነው። ለአነል ባህረ መህማካነ ዋሲዓን ፈኢነው መታሁ ይላሉ። ባህር ምን ግዙፍ ቢሆን ምን ትልቅ ቢሆን አላቂ ነው፣ ወለው በዕም ከጊዜ በኋላ ይጠፋል። ወነዒ ሙ ለአኼራ ግን ያቺ ግን ዘውታሪ የሆነችው መጪው አኼራ አገር ግን ሊልሙእሚኒን ለእነዚያ ለአማኞች ቢላሂ ወረሱልህ በአላህ በመልእክተኛው በመጽሐፎች ሁሉ መርሃባ አሚን ብለው ተቀበለ ስቲ ስላም ብለው ዱኒያ ላይ ዕንቅያድ ላደረጉ ለነብያቶች ጥሪ ለተሳቡና ለተጎተቱ ለእነዚያ ሳ ሁሌም ዘውታሪ የሆነ ጸጋ ነው ማለት ነው። ሁሌም ዘውታሪ የሆነ ጸጋ ነው። የዱኒያ ጸጋ ሰው ልጅ ምን ቢሟላለት እንኳ ንአም፣ ከጊዜ በኋላ መጉድን ሊመጣም ማለት ነው። ከጊዜ በኋላ እያነሰ ይሄደን ዱኒያ ነው እና ገንዘብ ጨምሩኝ ይላል። ዝም ከተባለ መቀነሱ አይቀርም። አኸራ የሚባለው ነገር ግን እንደዚህ አይደለም፣ ይላሉ ወልዓዛቡ ሊልካፊሪን፣ ቅጣት ግን ለነዚህ ያለ ከሃዲያኖች፣ ባቂን ጋይዳ፣ ሁሌም የማይቋረጥ የሆነ ለካፊሮችሳ ሁሌም ቅጣቱ ዘውታሪ ይሆንባቸዋል ማለት ነው። አላህ ይጠብቀን ሁላችንንም ከእሳት አላህ ይጠብቀን እና አራ የሚባለው ነገር የስራ አገር ነው። እዚህ ዱንያ እስካለን ድረስ ለአኺራ መስራት ያስፈልጋል ማለት ነው። እሱ ስራችን ደግሞ ነዓም ዱንያ ላይ ነፍሳችን እስካለ ድረስ ሀያታችን እስካለ ድረስ ምንድን ነው ለአኼራ የሚጠቅመን ነገር ዛሬ ዱንያ ላይ ያለን ማዘጋጀት ያስፈልጋል ማለት ነው። እንደዙም ብለን ሙጀረድ ኢማን በመናገራችን ብቻ ኢማናችን ካሚል ሊሆን አይችልም። የማንም ሰው ኢማን ካሚል ሙሉ አይሆንም፣ ስራ ይፈልጋል። ለዚያ ነው ሰለፎች አልኢማኑ ቀውሉ ወአመል አይደለም ህልሱና ወልጀማዓ እኮ የኢማን ትርጓሚያቸው ለምንድነው? ኢማን የሚባለው ነገር ንግግርም ነው ስራም ነው። መናገር ሙጀረዱን ኑጥቅ ብቻ መናገር አይጠቅምም ማለት ነው። ግድ ስራ ያስፈልጋል። በዚያ እኮ ነው ለንተናሉል ቢርረ ሐታ ቱንፊቁ ሚማ ቱሒቡን የሚለው እኮ ሲወርድ ታስታውሳላችሁ። እንግዲህ እነ በሩሓን የሰጡት ሰሓቦች አሉ አይደለም። የአትክልት ቦታውን ለመልክተኛው በፈለጋችዋት አኑሩት ብሎ የሰጠ ከምትወዱት ነገር እስካልሰጣችሁ ድረስ መልካምን ነገር አታገኙም። አዎ ጀነት የምትባለው ሀገር አትገኝም። ሰው ከሚወደው ነገር ነው። ከተረፈን ስላለቀብን አልቆልን ጥለው ስለሆነ ጫማ ወይም ስለሆነ ልብስ ወይም በልተን ከተረፈን የሆነ ምግብ አይ ከምደፋው ወይም ከምጥለው ብለን ሳይሆን ከምንወደው ነገር ከምንወደው ነገር ና በላጭ እኮ የሆነው ሰደጋ ሰውየው ድህነትን እየፈራ የሰጠ ነው፣ አይደለም ነገ ዛሬ ሳይል ሰውየው ለወራሾች ወይም ሩህ ገረገራ ላይ ደርሶ ለገሌ የነበረ ቢስጡሊ ለገሌ ስጡ ስጡሊ ለገሌ ያለው ብሎ ወይም ለወራሽ ከመቅረቱ በፊት ክብረትን እየተመኘ ድህነትን እየፈራ በዚያ መካከል የተደረቀ ሶደቃ ግን በጣም አፍዶል በላጭ ነው ማለት ነው። እና ማንኛችንም ብንሆን በምንችለው አቅም ለምን አንዴት ሚስማራቶ ለምን አንዴት ቆርቆሯቶ ሆነ እዚያ መስጊድ ላይ አብሮ ተገንብቶ፣ ግን ሁሌም ያ መስጊድ እስካለ ድረስ እየተሰገደ በዚያ ሁሉ በዚያ በሰገደው ለካ አጅር የምናገኝበት ነገር ከሆነ ወደኋላ ኋላ ለልን አይገባንም። ምንም አይነት ስራዎቻችንን ዝቅ አድርገን ማየት የለብንም። ማንም ሰው ባለው ነው። አንድ ሺህ ብር እገሌ ስለወጣን የመቶ ብር አላወጣም አይባልም ነው። እሱም አንድ ሺህ ብሩን ይያገኛል ይሄኛውም የመቶ ብሯን ንያውን ያገኛን ነው አላህ ዘንድ እና ሊላ ብለን ከሰራ ነው። ትንሽ ነገር ትልቅ የሆነን አላህ የሚወድልን ስራ አናቅም። አላህ ደግሞ በምን ስራ ተቆጥቶ አኼራችን እንደሚጠፋ ይታወቅም ማለት ነው። ስለዚህ ከንግግር ቢሆን፣ ከስራ አላህ የሚወድልን የሰው ልጅ ጀነት የሚገባበት በሆነች ምክንያት ነው። አኼራውን ሊጠፋበት የሚችለው ሰውየው በሆነች ምክንያት ነው። ነም መጥፎ ነገሮችን ከመጠበቅ ኸይር ነገር ትንሽ ናቸው እንኳ ተብሎ ወንጀሎችን አለመናቅና ኸይር ስራ ደግሞ ምንም ቢሆን አይናቅም። ትንሽም ትሁን የበዛም ትሁን ያነሰችም ትሁን ሊላህ ተብሎ እስከ ተሰራ ድረስ ኢንሻአላሁ ሁሉም አላህ ዘንድ ያለውን አጅሩን አያጣም። እና አብሽሩ ያ ጀማዓተል ኸይር ሁላችንም አንጠፋም። ያው አይመቻች እያለ ነው አፉ በሉ ኢንሻአላሁ ሁላችንም እየገባን የመስጊዳችን ጉዳይ የሁላችንም ጉዳይ ነው። ዛሬ እናንተ ከሱ ሆናችሁ ጉልበታችሁን ናም እናቃለን። የራባግር በጣም ሙሲባት ሰራው ከባድ ነው፣ ግን 24 ሰዓት ጉልበታችሁን ሰዓታችሁ ለዲናችሁ ለምትሉት ውለታ አላህ ጀዛችሁን ይክፈላችሁ። ዛሬ እናንተ ከሱ ሆናችሁ ነገ መጥታችሁ ይሄን መስጊድ ትሰግዱበታላችሁ። እኛ ደሞ ከጊዜ በኋላ ይሄን አገር ለቆ እዚህ ያለ ወጣት ይንቀሳቀሳል። ዱንያ አህዋሉ ይሄ ነው ማለት ነው። ከጊዜ በኋላ ዱንያ አህዋሉ ባህሪዋ ይሄ ስለሆነ እኛ ማንኛውም